ተረጋጊ፣ ላስረዳሽ። ሌላ ሰው እኮ የወሰደው አይደለም። አራስ ልጅ ነው እናቴ፣ ገና ምን ያውቃል? ሳምንቱ ሙሉ ለምታቆየዋለሁ ስለው ሦስት ቀን ጠረኑን ልመደው እስከዛሬ ከተወለደ ጊዜ ጀምሮ እሷ ጋ ነው

ወላጅ እናትኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ሰላም ሰላም! ውድ የሩታ ግሬስ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ማምዬ የሩታ ግሬስ ቤተሰቦች ሰላም ታቅርቢለኝ። ሰላም ሰላም! ውድ የሩታዬ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ ላለውኝ። እኛ በጣም ደህና ነን። ዛሬ ደግሞ ያው እድግዬ እንደተናገረችው አብርሽ ልጄን ወስዳለሁ እያለ እንትን እያለ ነበረ እየተናገረ ነበር። እንግዲህ በዚህ ሀሳብ ላይ እኛም ተጨምረን ፕራንክ እናደርጋታለን እያልን ተዘጋጅተናል። ይሳካልናል፣ ጠብቁ ቤተሰብ እንግዲህ ማሚ እንግዲህ ተባባሪ ተባባሪ ናት። ሩታ እንግዲህ ሻወር ቤት ጸጉሯ ልትታጠብ ገብታለች። አሁን ምንድን ነው የምናደርጋት? እሷ መታ ልጅ ስትል ሰሞኑ እንዳያችሁት አብርሽ ደግሞ ልጄን ስጭኝ ዮሊድኔ ጋ የተወሰነ ጊዜ ይቀመጥ እያለ እያስጨነቃት ነበረ እንዴት የሚል ነገር አንስታለች። እንግዲህ ሻወር ቤት እንዳለች እኛ ልጇን እናነሳ እንደብቅባትና ከዛ ስትመጣ ልጅ ስላጥባው ብላ ስትል አብርሽ መጥቶ ወስዶታል ብለን እንላታለን። ያው ፋሚሊ እንግዲህ የሚሆነውን ነገር አብረን የምናየው ነገር ይሆናል። ሩታ እንግዲህ ዛሬ የንዴቷ ንዴት እንግዲህ ያው እናት እንዴት አራስ ልጄን አንስተሽ ትሰጫለሽ ብላ ከተቆጣሽ፣ ጓጋለችም እንግዲህ ጓጋተዋን እችለዋለሁ፣ የሚመጣብኝን እንግዲህ ፋሚሊ ታግዙኛላችሁ፣ አደራችሁ ተስፋ እናደርጋለን ቤተሰብ ቤተሰብ እንግዲህ የሚፈጠረውን እናያለን፣ አብረን የሚፈጠረውን ነገር ያው ማሚ መቼም አንቺ ስለምጥ እኔንም ትወደኛለች ግን እና ስለሆንሽ በመጠኑ አንቺ ላይ እንዴት እናቴ እንዴት መታኝም ትቆጣኛለች መታሽም እናት እንዴት ያው እኔ እኔ እችለዋለሁ፣ የሚመጣውን ቤተሰብ እኔ እችለዋለሁ። የልጅ ነገር ምን ያህል እንደሚያጓጓ ምን ያህል እንደሚያሳሳ አይተዋለች። አንቺ ይሄ ሁሉ ልጅ ወልደሽ የልጅን ፍቅር ታውቂያለሽ፣ እንዴት አንስተሽ ለሱ ሰጨዋለች፣ ትላለች። እኔ እንግዲህ ምንም ማድረግ አልችልም። ከመስራት ወደኋላ አልለም አለለም። ያ የሚፈጠረውን አብረን መቀበል መቀበል። ማሚዬ እኮ አልኩሽ፣ አንቺን እኮ ምንም አትልሽም እዱ በዚህ ፀሐይ ልጄን መጥቶ ይዞ ሲሄድ እንዴት ዝም ትያለሽ ትለኛለችው። አባቱ ነው ምንም ማድረግ አልችልም እላታለሁ። እንግዲህ ቤተሰብ ስትመጣ የሚሆነውን ነገር አብረን የምናየው ይሆናል። እናትነትን እንዴት እንደምትለው እንዴት እንደምትሳሳ ያው ከኛ ይልቅ አንቺ አብረሻ ስለምትወይም ስለምታድሪም አንቺ ታውቂዋለሽ እና ስለቤተሰብ እንዴት እንዳመቶ ገለጭልኝ። እናት ለልጇ ያላትን ፍቅር አሁን በተግባር እያሳየች ነው። ትንሽ የሆነ ነገር ሲያገሳም ወይኔ ልጄ፣ ሲያስታውቅም እማ ነይ ነይ እቀበላትና ምንም ያልሆነውን እኮን ወይኔ አልተነፈሰም፣ አንቺ እየተነፈሰ ነው እልና ከዛ እቀበላትና አስገሳና መልሼ እሰጣታለሁኝ። ለልጅ ምን ያህል እንደሚሳሳ እናትነት ምን አይነት እንደሆነ አሁን እያየሁት ነው። እኔ የቀረኝ ነገር ቢኖር ያው መመዝገብ ብቻ ነው ማድረግ ብቻ ነው የቀረኝ። በደቂቃ በሰዓቱ ለልጇ ያላትን ፍቅር እንዴት እኔ እንዴት እንደምገልጸው እኔ ምንድ ነበርኩ እንዴ ማለት ጀምር ያለሁኝ። በእውነት በዚህ አጋጣሚ እውነትም እኔ በቀደም ነው የመጣው ጊዜ ያው ተለምዶ እናቶች የምትሉት ነገር አለ። የሆነ ስቅ ሲላቸው ደረታቸው ሲሰፋ ነው ትኛል ሻንች ራሱ እና ስቅ ሲለው ምትለች እናትክ እናትክ እኔ የዛን ጊዜ እኮ ስቅታ ቢጀምራል በተባበሩት ታግዘው ነበረ እና ስቅ ሲለው እናትክ ብድቀር እኔን እና እናትክ እኔ እኔ አይዞክ ትላለች እና የማየው እኮ ነገር ብታደግሞ ወሬ ያልሞላው ሕፃን ውጭ ብላ ታጫውተዋል። ሩትያቃላሁን ላት ምን ያህል ፍቅር እንዳደረባት ለልጇ፣ አቤት ጥሩ ነው። እናት ለልጇ ምን ያህል እንደምትሳሳ እግረ መንገዷን ልጆች ሁሉ እወቁት ነው የምለው። ሲጀመር ኩማ፣ በዚህ አጋጣሚ ማሳሰቢያ ማስታወቂያ ነው የምናገረው፣ እናት ምን ያህል ለልጇ እንደምትሳሳና ራሷን አሳልፋ እንደምትሰጥ በእውነት ያው ሴት ልጅ እኮ ሲጀመር የእናቷን ችግር፣ የእናቷን ጭንቀት፣ የእናቷን ድካም የምታውቀው ስትወልድ ነው። አዎ ስትወልድ እናቴ ለካ እንዲሆነ ነው የወለደችኝ። ከዛ ደግሞ ከወሊድ በኋላ ደግሞ ማሳደጉ እናቴ ለካ እንዲሆነ ነው ያሳደገችው። የሁሉ መከራ የሁሉ መስዋዕት ከፍላ ነው ለዚህ ያደረሰችኝ ተብሎ እና ለእናቶች ክብር ይጋባሉ። ሴቶች ልጆች ሲወልዱ ማለት ነውና ማዘርዴ ይባላል። አረ ማዘርዴ እና ማዘርዴ ያንን በደንብ በደንብ በተለይ ለማዘር ለማዘርዴ ማዘር ይተኛል። ማዘር ይተኛል። እውነት አሁን ማታ ማታ ሲያስቸግር እንኳን ማዘር ናት። አብራ ከማዘሯ ጋራ ያው ግድ ነው፣ እንቅፍም እያንገላጀጃት ወይ እናቴ እናቴ የሚለው በቃላት ራሱ እንትኑ በጣም ከፍ ያለ ነው። ቤተሰብ አሁን ወደ ልጁን ወደ መሸሸጉ ወደ መደበቁ እንትን ልንሄድ ነው። ቤተሰብ ተከትሉ ናቸው። አማ ይሄንን አንድ ያድልኝ ጨርሳ ሳትመጣብኝ ሰው

ቲ ልጁን ቤተሰብ ጋር ነው ያስቀመጡት። ጎረቤት ላይ እየመጣች ነው መሰለኝ፣ ድምጿን ሰምቻለሁ። አሁን ምን ነው ነገር ይሆናል

ቅባት ሳትቀበል ልጁ የምትይዥው፣ ቆይ። አረ ልጁ ላጥበው። እናንተ ልጁ የት አድርገችው? ቆይ ታጠቢ ዋልሽ። አድርቄው፣ ቅድሚያ ያለ እኔ ላደራርግልሽ ጸጉርሽ። አረ ተውስ፣ መጀመሪያ የጥባ እስክታጠብ ድረስ እኮ አልጠባም። እሺ፣ ቁጭ በይ እናደራርግ። ትቀመጭ ወይስ እዚህ ጋ ተቀመጭ? አይ፣ ችግር የለውም። ቁጭ በይ፣ ጸጉርሽን በደንብ አድርቄው። ውሀው ራሱ በዚህ ጋር እየወረደ ነው። እሺቁ ለምንድን ነው ደግሞ ካሜራ የያዛችሁት አልገባኝም ቁጭ በይ እሺ ቆይ እኔ እስክመጣ ድረስ ምን ደቀናችሁ ታበቃችሁ ቁጭ በይ ነበር እሺ አንቺ ሻወር ቤት የታለች ሩታ ሲለኝ፣ ፀጉሯን እየታጠበች ነው፣ ትላንት የተቀባችሁን ቅቤ ልትታጠብ ሻወር ቤት ገብታለች አልኩት። ከዛ በቃ የተወሰነ ቀን እኔ ጋር ይሁን ብሎ ቡቹን ቡቹን ይዞት ሄደ ማለት ነው። እንዴት? ምን ማለት ነው? አባት አይደለም ታዲያ? እንከለክለው ፈለግሽ እንዴ? አይደለም። አይ የምራችሁ ነው ግን የምራቹን ነው ማለት ማለት ታዲያ፣ ቀልድ አለ በልጅ ቀልድ አለ። ምን ማለት ነው አይቻልም። አስቀምጥ ማለት እችላለሁ። አባት አይደለሁም ወይ ብሎ ቢለኝ እኔ ምን መልስ ነው የምሰጠው? አይደለህም ማለት እችላለሁ። እሺ አባት ነው ግን አራስ ልጅ እኮ እንዴት ነው

አትንካ ጭራሽ አትድረስም፣ ማለት ቀን በቀን እየመጣ ያየው ነው አይደለ? አትንካ ሌላ ነገር ነው ግን፣ ይዞ እናንተ ስማ አይደለም፣ አባት ነው። አንድ ሦስት ቀን ቢያንስ ሳምንት ሳምንት ሳምንት አለ አንድ ሳምንት ሙሉ ምን ይጠባል ብዬሽ ስለው የጣሳውን ወተት ያቀባለሁ ለምን ሳምንት ሙሉ? ከፈለገ እዚህ ሁን በቃ፣ ቀኑ ሙሉ አይቶ ትሄዳል። እንዴት ስም እንደዚህ ትፈቅዳለሽ? ታቆየዋለህ ብዬ ስለው እሺ አንድ ሶስት ቀን ቢያንስ ጠረኑን ውሎ አድሮ ከኔ ጋር ልልመደው ጠረኑን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

ያለው ጠረኑን እሷ በደንብ እንትን ተላምደዋለች። እኔ ቢያንስ ልላመደው ብሎ አለኝ። ታዲያ አባት ሆኖ አይቻልም አምጣ ብዬ የአራስ ሊነጥቅ ላስቀምጥ እንዴ? ምን ማለት ነው? አባት እኮ ነው መብቱ ነው። ቅልልን መስለኝ እንደፈክሮ አድርገው ነው ተረጋጊ እኮ አንቺ አትጨናነቂ። ሌላ ሰው ካልወሰደውም አባቱ እኮ ነው የወሰደው። እንዴት እንዲሆናል ብዬ ስ አባዬ እናትነት እናትነት እሷ ብቻ ናት እንዴ? እናት እኔም እኮ አባት ነኝ። እንዴ እሷ ብቻውን ኬታ መጣቸው አለ እኔ በዚህ ምን መልስ ልመልስ ተረጋጊ ይኸውልሽ አንቺ ተረጋጊ ተረጋጊ ተረጋጊ ሌላ ሰው እኮ አይደለም የወሰደው ከእናቱ ገና አራስ ልጅ ገና አንድ ወር እኮ ልኮሉ ነው እኮ ልንገርሽ አባት ነው እኮ ሌላ ባዳ ሰው እኮ አልወሰደውም ቢሆንስ እንዴ ብር ቢመጣው ሲል ልጅ ገና ምንም መኪና ውስጥ ነው፣ መኪና ውስጥ ሙቀት አለ አለኝ

ተራጊ አማኔ፣ አንቺ ቆይ ተረጋጊ። ፎጣ ደግሞ ውሃው ራሱ ይልሽ እንዲህ በገለሽ የለበሽው ልብስ ሊያበሰብሰው ነው። አትጨነቂ፣ በቃ በቃ ተረጋጊ። መቀተረጋጊ አንቺ ምንድ ነው አባት አደ እንዲው ሰ ምንድ ነው አንቺ? እኛ ኮ ወልደና ነው አባት መጥቶ እና ታዲ አንቺ ወልደሻል። አባቱ ጥለሽለት ይደሻል። ማስቀየም የለብኝ፣ አንቺንም ማስቀየም የለብኝም። ለሁለታችሁ እኩል ነው ይሄ ልጅ። እንቺም ብቻ ሽንኬት አመጣሽ ሁኔታ ዳን የምላደርግ እኔ ግራ ገባኝ እኮ ለአሁን እኛ ይዛሀቴድም ብለን ብንለው እንዴ፣ አባትን እንዴት ልጅ ይከለከላል? አባት ልጄን ብሎ ሲል አትወስድም ተብሎ እስቲ፣ በቃ ተረጋጊ። እንከለክላለን። እስቲ ተረጋጊ። ምን ይበላል? ምን ይጠጣል?

አንቺ ምንም አይሆንም። እኔ እኮ አስጨንቂን በእናትሽ አባት ነው። የእናትነት ነው። ትኩሳ አራስ ነው ገና ምንም ያልጠነከረ እኔ እኮ ልለው ነበረ ግን አባት ነው አባት ነው። አባትንም ያህል ነገር ልጅህን አትወስድም አስቀምጥ ይዘህ እንዳትሄድ ብዬ ብን እንዲ እኔ ላይ ራሱ ምን ያህል እንደሚቀየመኝ። ምንም አይቀየምሽም። እንደው ቢያንስ እሺ እሷ ትምጣ እንኳን አትሉ ወይ? እሷን ሄደህ እነግራት አትሉ አራኩ ማለት ሻወር ቤት ነናት ብዬ ስለው እኔ እሷ እስከምታጥብ እስከምትወጣ አልጠብቅም አልጠብቅም፣ በቃ ፈልገዋለሁ ልጄን

ተቀመጠውት ይበልና ስለቀቂ ምድር ምን ያዝቅሽ ሰራ ምብሻ በቃ ነው። ምን ያህል እንደምትወጂው ልንፈትንሽ ዋው ባወራው ወዳለው ነው ባወሳ ወዳለው በጣም እንደምትወደው። በቃ በቃ በቃ እንዴት አርጌ ላስረዳው? አንቺ አሁን በልጅሽ እንድትቀልጃለሽ። በሷ በእሷ ቀለጥሽባት አይደለ? የኔው ፈራን ካደረገች ያቡቲ ነው፣ የሱ ስራ ነው እኔ ፕራይት ዘንድሮማ በሰፊው አገኘሽ። በሰፊው አገኘሽ። ድሮ በርቀት ነበረ ማገኘሽ። አሁን በሰፊው አገኘሽ እኔ ጸባይ ነገርሽኝ ያው ክፍል ነው ያስቀመጥሽ። እሷ አልነግርሽም፣ በሰፊው አገኘሁሽ ሰራሁልሽ፣ ግን ማለት ነው። በርቀት ሆነሽ ሁሌ ፕራንክ ታርኝ፣ አጠገቤ መጣሻ መጣሽ በሰፊው

ሽ ማተባባሪ ነ አንቺን እኔ ምልሽ አንድ ጥያቄ ጠይቅሽ፣ ምን ነው እኔ ብቻ ነኝ የወለድኩት አይደለ? ምን ልትሆኝ ነው? እኛ ፕራንክ ልናደርግ ቢወስ ደውስ አባት አይደለም አይቻልም፣ አይቻለም። ጌታ መጣሽ፣ አንቺ ብቻሽን ከዱባይ? ሚገርም ማለት ነው። ትንሽ ሰዓት ልጠብቅ አልነበረ? ስታለቅስ ሳሳዘነች። አረ የምሯ ነው ደግሞ እኮ እንትን የምትለ ድንጋጤው ምናምን። አረ ስማንቺ፣ አደለም ሰሚ፣ ጭራሽ እኔ ብቻ ነኝ የወለድኩት አለች እኮ። አረ አንቺ ልጅ ይጠፋ ዝምት የለሽ። አባት ወስዷል ከተባለ አራስ ልጅ ጣሳ ወተት ገዝቶለታል ከተባል ይጠባል፣ ያገሳል። ዘና ብለሽ ትተኛለሽ። ገቅ ባለ ቁጥር እሷ ብንን ስትል እኔም ብንን ተያይዘን ብንን ወይማ ሁለት ሰራች አይኗ ማለት ነው። እኔ እኔ ለምን ይወስደል ለምን ይወስደል ለዛውም በግጥምና በዜማ ሰራስ ተቀይረው እስ ተቀይረው እሱ ነው ባለፈው ነው እንጂ ምጥ ሳይመጣ ምጥ መጣ ብለ ያስጨነቀችን እና የእሱን ጊዜ ስንት ተበቀላችሁኝ? አላፈኩልኝ። አዎ፣ በእግሬ በተረጋጋት ያዝሮትሽ። አሁን አንቺ ባለፈው አንቺ ሚላት አይደለ? አሁን ገና አልደረስኩም። እኔ ምንም አላልኩም። አልፈሽ ነበር ሁለት ገና አልደረስኩም። ይሄ ሁለት ብቻ ገና ገና ገና ገና ገና ነው። ከዚህ በኋላ የኔ ቆንጆ የኔ ቆንጆ ከዚህ በኋላ አሰራ አኔ ደሞ ቁም ነገር ስለምታስቢው እውነት፣ ከዚህ በኋላ እንድታ አንድ ነገር ልጠይቃት እሺ፣ አብሮሽ አባት ነው፣ እኔ እናት ነኝ። እንደ የሆነ ቦታ ደርሰን አዝናንተ ነው ሕፃኑን የሚታዩ ነገሮችን ወደፊት ይህንን ታያለ ወደፊት ይህንን ትጎበኛለ ብለን ይዘነው ሄደናል ብንል እናት ያለች በቃ ከአባቱ ጋር እናት ያለች አልሰጋም አትይም አትልም እናትየሁለሰውልጅ ሲጀምር አትፍረጅባት አንዱ ለሶስት ስታደርግ እንትን ትላለች ይሄ አይን ነው የመጀመሪያ ነው ይሄ የቄብ ልጅ ስለሆነ ለማንኛውም የሩታ ቤተሰቦች ለማንኛውም ፕራንኩ ተሳክቶልናል ደስ የሚል ነገር ነው ሩትዬን ሩታዬን በዚህ ልክ ፕራንክ ስላርኮ ደስ ብሎኛል። ቤተሰቦችዬ በጣም ወዳቸው። ደስ ይበላችሁ። ሰላማችሁ ብዝት ያለሁ። ቻው ቻው